ክህደት በፈጸሙ የፋኖ አባላት ላይ ድንገተኛ ጥቃት ተፈጸመ። በመከላከያ ኮማንዶ እየተጠበቁ ባለበት ሰዓት ነው ፋኖ ስህተት ተብሎ በመግባት የቦምብ ጥቃት እየፈጸመው ፋኖ በፈጸመው የቦምብ ጥቃት ክህደት የፈጸመው ጸዳሉ የተባለው ግለሰብ ለጥቂት ቢያመልጥም፣ ቆራጡ በሚል ስም ይጠራ የነበረው በለጠ የተባለው ከሃዲው ግለሰብ ግን በቦምብ ከጥቅም ውጪ ነው ሆስፒታል ገብቷል። ክደት የፈጸሙ የፋኖ አባላትን ይጠብቁ የነበሩ የመከላከያ ኮማንዶዎችም አይሆኑ ቅጣት ተቆጠዋል። ሞሳድን ያስናቀው ይህ ጥቃት በመሀል ደብረ ታቦር ከተማ በሪፐብሊካን ጋርድ አባላት ዙሪያ እየተፈጸመ መሆኑ ደግሞ አነጋጋሪ ሆኗል። ኮማንዶ ሳሚንና የአካባቢውን የፋኖ አመራሮች ለማጥቃት የአምስተኛ ቀን የቀጠለ ውጊያ በቋራ ምድር አሁንም እየተደረገ ነው። በቋራ ምድር ከፍተኛ ትንቅንቅ ቀጥሏል። የእግረኛ ኃይል የሜካናይዝድ ኃይል የአየር ኃይል ኮማንዶ የሪፐብሊካን ጋርድ ጭምር የተሳተፈበት ውጊያ በተለይም የቋራ ቃል ኪዳኑ እንደተፈጸመበት የቋራ ጠረፋማ ቦታዎች ላይ ከባድ ውጊያ እየተደረገ ነው ተብሏል። ፋኖ ሳሚ ሞርተር ሲማርክ የዘመነ ፋኖ ኮማንዶዎች ደግሞ ወደ ስፍራው መሰማራታቸውም እየተነገረ ነው። ዝርዝሩን ታደምጣላችሁ። ጤና ይስጥልን። ይህ አዶኒ ኒውስ ነው። አዶኒ ኒውስ ለበርካታ ጊዜያት ያክል መረጃዎችን ወደ እናንተ ሳያደርስ ቆይቶ ነበር። ይህም የሆነበት ምክንያት መረጃዎችን ወደ እናንተ ለማድረስ ወደ ጦር ግንባር አቅንተን ስለነበር ነው። ወደ አቀናንበት የጦር ግንባር ቀጠና ደግሞ የኢንተርኔት አገልግሎትና ምቹ የሆነ የዜና ስርጭት ማስኬጃ ቦታ ባለመኖሩ ለቀናት ያክል መረጃዎችን ወደ እናንተ ማድረስ አቁመን ነበር። አሁን ግን አስተማማኝ ቦታ እንገኛለን ያለነውም በፋኖቹ መካከል ነው። ስለሆነም በቀጥታ መረጃዎችን ወደ እናንተ ከራሳቸው ከፋኖች አንድ በት እናደርሳለን ከእናንተ የሚጠብቀው ይህንን ቪዲዮ ላይክ ማድረግ ይህንን የዩትዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ማበረታታትና ለወዳጅ ዘመዶ ማጋራት ነው። አብራቸውን ቆዩ። የፋኖ ኃይሎች ክደት በፈጸሙባቸው ጓዶቻቸው ላይ ጥቃት ፈጸሙ። ከዚህ በፊት ፋኖ ነን በሚል በተለያዩ ቦታዎች ላይ ዝርፊያ ሲፈጽሙ የነበሩ የፋኖ አባላት ትናንትና ድንገተኛ ጥቃት ተፈጽሞባቸዋል ተብሏል። በእስክንድር ነጋ ስርነን በማለት ኬላ ላይ ከፍተኛ ዝርፊያ ይፈጽሙ የነበሩትን ፋኖ ጸዳሉ የፋኖን ሰራዊት በመክዳት የተለያዩ ድሽቃዎችንና መሳሪያዎችን በመያዝ ወደ መንግስት መቀላቀላቸው አይዘነጋም። ጸዳሉ የተባለው ግለሰብ ሰባ ሁለት ጓዶቹን ይዞ ነበር ወደ መንግስት በመክዳት የተቀላቀሉ። ከዚህ በተጨማሪም ፋኖ ቆራጡ በሚል ይጠራ የነበረውና በእስክንድር ነጋ ስር የነበረው ግለሰብም የተወሰኑ ታጣቂዎችን ይዞ የመንግስት ኃይልን ተቀላቀለ። ፋኖዎቹ በዚህ ተበሳጩ፣ ህዝብም በዚህ አዘነባቸው። የህዝብን አደራ፣ የፋኖን የትግል ቃል ኪዳን ከድተው የብልጽግናን የፍራፍሬ ቁርቋሽ ለመተካፈል የመንግስትን ሰራዊት ተቀላቀሉ፣ ነከደታቸው በዚህ ብቻ አልተወሰነም። ቀጣይም መንግስት አስታጥቋቸውና ጥበቃ አድርጎላቸው መልሰው ፋኖዎችን ለማጥቃት ዝግጅት ጀመሩ። ይህ እየሆነ ባለበት ሰዓት ትናንትና ደብረ ታቦር ከተማ ላይ መስቀል ስጋ ቤት በሚባለው አካባቢ እየጠጡና እየጨፈሩ ባሉበት ሰዓት ላይ ድንገት ፋኖ ከቸፋለም እነዚህ ከፋኖ ከርተው የብልጽግናን ሰራዊት የተቀላቀሉት ጸዳሉና ቆራጡ የተባሉት ግለሰቦች በመከላከያ ኮማንዶዎች ተከበው ነበር፣ ይጠጡ፣ ይጨፍሩ፣ ይማግጡ የነበሩ ተብሏል። በአካባቢው የሪፐብሊካን ጋርዶ ወሳኝ ጥበቃ እያደረገላቸው ባለበት ሰዓት ግን ፋኖ ሞሳድን በሚያስንቅ የስለላ ጥበቡ መሐል እነ ጸዳሉ ድረስ በመግባት ተከታታይ የቦምብ ጥቃቶችን ፈጽሟል። እስራኤል ከትናንትና በስቲያ በፈጸመቻቸው ጥቃቶች የኢራን ወሳኝ ወሳኝ አመራሮችን መግደሉ አይዘነጋም። ደግሞ ትናንትና በፈጸመው ወሳኝ ጥቃት ፋኖ ከርቶ ወደ መንግስት ተቀላቅሎ የነበረውን ቆራጩ የተባለውን ግለሰብ ሰውነቱን በመቆራረጥ ሆስፒታል እንዲገባ አድርገውታል። ጸዳሉ ለጊዜው እያመለጸ ቢሆንም ቆራጡ የተባለው ግለሰብ ግን በከፍተኛ ሁኔታ ተጎርቶ ሆስፒታል የገባ ሲሆን እሱን አጅቦ የነበሩ የመከላከያ ኮማንዶዎችም ለጉዳት መዳረጋቸውን ነው ለማወቅ የተቻለው። በዚህ ጥቃት ፋኖን ከርቶ መንግስትን ከተቀላቀሉ ግለሰቦች መካከል ለጊዜው በስም ባይለዩም የሞቱ እንዳሉ ግን ለማወቅ ተችሏል። ይህንን ተከትሎ በከተማዋ ደብረ ታቦር ከፍተኛ ውጥረት የነገሰ ሲሆን የመንግስት ኃይሎች የቤት ለቤት ፍተሻም እያደረጉ እንደሚገኙ ለማወቅ ተችሏል። ከሀዲ ምንጊዜም እረፍት አይኖረውም። ለዛውም ህዝብን የከዳ ደግሞ እንዲሁ በየቦታው እንዳገኘ ሁሉ ሲያጠቀው ይኖራል። በሌላ በኩል በጋይንት አስራ ሁለት ወታደሮች ከርተው ሊወጡ ሲሉ ተያዙ በሚል የአማራ የመከላከያ አባላት መረሻናቸውን ለማወቅ ተችሏል። በዚህ ቀጠና ክፋኑ ጋር እንዋጋም በማለታቸው አንድ መቶ አምስት የግል ታጣቂዎችን መታሰራቸው ተነግሯል። ከ45 በላይ ገበሬዎች ትጥቅ እንዲፈቱ ስለመደረጉም ለማወቅ ተችሏል። በጎንደር አርማጭሆም በአርማጭሆ የተለያዩ አቅጣጫዎች ላይ ዛሬም ከባድ ውጊያ እየተደረገ ነው። የመከላከያ ሰራዊት ስልሳ ሰባተኛ ክፍለ ጦር ከፋኑ ጋር በሶስት አቅጣጫ ውጊያ ከደረገ በኋላ ከፍተኛ ጉዳትን አስተናግዶ አካባቢውን ለቆ ነ የተነገረው የፋኖ ኃይሎችም አራት ገዢ መሬቶችን ወሳኝ ተራራዎችን በእጃቸው ማስገባታቸው ተነግሯል። በበለሳም ከበሩ ጌ የተደረገ ሲሆን ወደ ፋኖ ቀጠና ሰተት ብሎ የገባው የመንግስት ወታደር ከፍተኛ ጉዳትን አስተናግዷል። በተለይ በመጀመሪያ ዙር የገባው የመንግስት ኃይል ሙሉ ለሙሉ እንደተደመሰሰና ከሀያ በላይ ቁርስለኛም እንደተመዘገበ ነው ለማወቅ የተቻለው። ሌላም የክደት መረጃዎች ያሉ ሲሆን በሰሜን ወሎ መቄት ወረዳ ከ11 በላይ የአድማ አባላት መንግስትን በመክዳት ፋኖን ተቀላቅለዋል። በምስራቅ ጎጃም ዞን ባሶ ሊበን ጁቤ ከተማም እንዲሁ ሁለት የመከላከያ ሰራዊት አባላት ከነ ሙሉ ተጥቃቸው ፋኖን ተቀላቅለዋል። ሌላውና ወሳኙ ነገር የቋራ ቃል ኪዳን ወደ ተፈጸመበት ቋራ ብርሃም ዛሬም ውጊያዎች እየተደረጉ ነው። በቋራ በኮማንዶ ና በሜካናይዝድ ያህል የታገዘ ውጊያም ለአምስተኛ ቀን ምስለ መቀጠሉም ለማወቅ ተችሏል። መንግስት በድሮን ና በጦር ሄሊኮፕተሮች የታገዘ እንዲሁም ደግሞ ከ አስር ሺ በላይ እግረኛ ወታደር ያሰለፈበት ና የአየር ሀይል ኮማንዶም ጭምር ከበርካታ ታንኮች ና መድፎች ጋር የተሰለፉ ከባድ ውጊያ በቋራ ምድር እየተደረገ ነው። የቋራን ከፍተኛ የሆኑ ኮሪደሮች መውጫና ምግቢዎችን ለመቆጣጠር ያለው የመንግስት ኃይል እንቅስቃሴ ባያደርግም፣ ነገር ግን እስካሁን ልፋት ብቻ ነው ያተረፈው። በፋኖ በኩል ውጊያውን ኮማንዶ ሳሚና ፋኖ ዝናቡ ልንገረው እየመሩት ሲሆኑ አሁን እየተደረገ ባለው ውጊያ አንድ ሞርተርን ጨምሮ በርካታ የጦር መሳሪያዎች በፋኖ እጅ ገብተዋል። ፋኖ ዘመነ ካሴም የጎጃም ኮማንዶዎችን ወደዚህ ቀጠና ማሻገሩና ከመንግስት ጋር እየተደረገ ያለውን ላስጨራሽ ውጊያም ዛሬም ስለመቀጠሉ ነው እየተነገ አልተቸገሩም ተጨማሪ መረጃዎችን ይዤ መለሳለሁ። በደናውኑ